በዚህ አይነት ተግባር ትናንትናም ዛሬ ስም ይሰጣል። አይደለም ስም ይሰጣል፣ ዋሃብዮች ከሌዎች እየተባለ ትናንትናም፣ ዋሃብያሯቸው የሀጂ መሐመድ ሳኒ ሀቢብ የመሰረቱትን መጅልስ ነው አስረክቡ እያለ ያለህ ትውልድ ማንም የነሱን ስልጣን ፍላጎት የሚመጣ ሰው ሁሉ ስም ይሰጠዋል። ይህ ማርጫ ሊኖረው ይገባል። ለዚህ ነው ቅድም ያልኩት ወለጋ ላይ የሞቱ ወገኖቻችን፣ ወንድሞቻችን ጉዳይ እንደተራ ነገር ዛሬም ግን እኔ በዚህ ሙስሊም ማህበረሰብ ስም ጠይቀው የሚቀጥለው ሳምንት ጁማ ድምፃችንን ለነዛ ሰዎች የምናሰማበት መሆን መቻል አለበት። እዚህ ሀገር ላይ በዙም የሚገደሉ ወገኖች በእምነታቸው ማንነታቸው ሊቆም ይቀባል። ይበቃል። ይሄ ህዝብ ትናንት የሚታወቀው ለነፃነት አርማ ሆኖ ነው። ለዚች ሀገር ለሰላማዊ ትግል ተምሳሌ ሆኖ ነው። በግፍ የሚገደሉ ዜጎች ማብቃት አለበት እዚች ሀገር ላይ። የኛ ወንድሞች አይደል የተገደሉት? በአንድ ቀብር ውስጥ የገቡት እንዴት ነው የምንተኛው? አንችልም። ይሄንን ነገ የምናሳየው ድምጽ ይሆናል። ኢንሻአላህ በሚቀጥለው ሳምንት ዛሬ እርግጠኛ ሁኜ መናገር ባልችልም ይሄ መጅሊስ ቦታውን ስለሚይዝ ኃላፊነቱን እሱ ይመራ ጁማ እንደሚያስተገብረው ከነገ በኋላ ባሉት አንድ ሳምንት ቀናቶች ውስጥ ትክክለኛ ሕዝብ ይወክላል ተብሎ የተመረጠው ጊዜያዊ ሽግግር መጅሊስ ቦታውን ተረክቦ የዚህን ኡማ እንባ እንደሚያብስ፣ የዚህን ድምፅ እንደሚያሰማ፣ የሞቱትን ዜጎች ድምጽ ፍትህ እንዲያገኙ፣ ዜጎች ዋስትና እንዲሰጣቸው፣ እዚች ሀገር ላይ ትናንት አምባገነን ፊት የቆመ ኃይል ዛሬ በዚህ በለውጥ ጊዜ አንገቱን ደፍቶ አይኖርም። ለሰላምና ለሰላም አሁንም ለዚች ሀገር ሰላም ከማንም በላይ ስለሚቀር ስለሚጨነቅ ነው። እነዚህን ጋጥ ወጥና ህገ ወጦችን ተሸክሞ እየኖረ ያለ ይታወቃል። ስለዚህ አሁንም አይቀጥል ቆቁት። ዛሬም ድረስ ሀገር እንዲቀጥል ስለምንፈልግ ዛሬም ድረስ ስለ ሰላም ስለምንጨነቅ ነው። የሁሉ ዋጋ እየተጓዝን ያለ ነው። ብዙ ልፋት እየተረፋ ነው። ዛሬ በሁሉም መዋቅር ከላይ እስከታች ያለው የመንግስት አመራር ይህ አካል እየሄደበትን ያለ መስመር ተረድቷል። ስለዚህ ውሳኔ ነው የሚቀረው። የሚቀጥለው ሳምንት ያን የምናይበት ጊዜ ላይ የሚሆን ተስፋ አደርጋለሁ። በመቀጠል እኔ ብዙ ነገር ማረዘም አልፈልግም፣ ጊዜው ስለሄደ እነዚህ ጉዳዮቻችን ተሳክተው እንደ ሀገር ለሀገር የሚበጅ ማንነታችንን ይዘን ኃላፊነታችንን ግዴታችንን ተወጥተን